በጣም በጣም በጣም ተሰላም በላይ ምንም የለም የሚባለው ነገር እኔ ውስጤን በርብሮ አስቀመጠ። እና ስለዚህ አሁን ቢሆን ወረዳዎች፣ ቀበሌዎች ይሄ አይነት ትምህርት ቢሰጥ። አሁን ወንድሜ እንዳለው እዚህ ይሄ አይነት ፋኖ ይሄን ያክል ከብት ሲወስድ ያኛው ደሞ የበለጠ ደሞ ሚኒሻ ደሞ ይህን ያክል በለጠ ይሄ በ በፉክክር ቤቱ ሁሉ ተዘጋ ማለት ነው። ይሄም አሁን እናንተ ላይም ትንሽ እንደ አይነት ነገር ሲደረግ እናንተም ደግሞ ጀርባችሁን መያት አለባችሁ። ምክንያቱም ምንድን ነው ያኛው ወሰደ ብላችሁ ደግሞ የበለጠ ደግሞ መውሰድ ይሄም ጥሩ አይደለም፣ አይመስለኝም ስትናገሩት የነበረው። በጣም ፈትፍታችሁ አጉርሳችሁን አለ። በሰላሙ ይኸው ሰላም ነው። ምን እናደርግ ምን ትሉን አላችሁ። ይሄ ነገር በቃ እስካሁን ድረስ ሁለት አመት ሶስት አመት ቆይተናል። አሁን ዛሬ እየበለጠ እየበለጠ እየጦሰ እየጦሰ ሄደ። ስለዚህ ታባያት ሃይማኖት አባት ውጭ ሌላ የሚመልሰው ወይም ደግሞ እንትንም የሚቀበለው የለም። ያላችሁ ትክክል ነው፣ ጥሩ ነው። እዚህ ተናግረን ብቻ መሄድ ምንም ትርጉም የለውም። ዞሮ ዞሮ ልጆቻችንም የሚሄዱ ልንኖር እንችላለን። ወንድሞቻችን ያክስቱኪያክ ልጆች ማ ያልሄድበት የለም ሸውደን የማንሄድበት ነገር ስለሆነ ማለት ነው። ስለዚህ እስኪ እንመልሳቸው፣ በምክርም ሆነ በተለያዩ ነገሮች እውነት ይህም የወረደው አካል በተናገረው መስፈርቱ በቃሉ ቆሞ ወይም ፀንቶ የምናገኘው ከሆነ መፈታተኛም ሊሆንን ስለሚችል ማለት ነው። ስለዚህ እንተግብረው እንሄድበት ለማለት ነው። ይገሰናይ ወኩሉ ይገለበት ለዓለም ለሁሉ ዓለም ለአንቺ ዓለም የጀምር ይጨርስ የለም ዓለም ትረጋለች። ተተመካከረ ሁሉም በየሀገሩ በየቀበሌው፣ በየአድባራት ሁላ